ሶስት ሰዎችን እጠላቸዋለሁ። ለሶስት ሰዎች ያለኝ ጥላቻ ደግሞ ብርቱ ነው ይላል አላህ። እጠላቸዋለሁ፣ አንደኛ ወንጀለኞችን እጠላለሁ። እጠላለሁ፣ የሽማግሌን ወንጀለኛ ደግሞ በጣም እጠላለሁ። ወደ ቀብር እየተቃረበ ያለ ሰው አላህ ይጠብቅ፣ እድሜው በጣም ገፍቷል፣ ወጣት አይደለም ግን ማዕስያ ላይ ነው ያለው ኸምር ላይ ዝሙት ላይ ላይ የጸያፍ ነገር ላይ ነው ያለው። እድሜው ግን ገፍቷል። ይህን አላህ በጣም በብርቱ እጠለዋለሁ ይላል። ኩራተኞችን እጠላለሁ የደሃ ኩራተኞችን ደግሞ በጣም እጠላለሁ ይላል። የለውም ሰውየው ከሰዎች ሙሕታጅ ነው፣ ከሰዎች ይፈልጋል አስሉ ኩራት ተጠልቶ እኮ ነው። ደግሞ ይሄ ምንም ሳይኖረው መኩራቱ ኩሩ ገሌ ቤታችሁ ላይ ቆሟል ሚቀመስ ሚላ ስጡት እኛ እንለም

አለው ይህን ቢሊየንስ ሊኖረው ይችላል፣ ሚሊየንስ ሊኖረው ይችላል። አምስት ሳንቲም ሱብሃነ አላህ በኪል የሆነ ሰው ለራሱ እንኳ ማውጣት አይችልም። ለቤተሰቦቹ ለልጆቹ እንኳ ማውጣት ይከብደዋል። ኖርማሊ ስታስበው ለአንተ የምታደርገው ነገር እንደውም ላንተ ከምታደርገው በላይ በጣም ለምትወዳቸው ሰዎች የምታደርገው ነገር የበለጠ ደስታ ይሰጠላል። ያን ደስታ እንኳ አያገኝም። ሰው ጠብቅ የተባለ ጥሩ ዘመን የሚጠብቀው ለወራሾቹ ነው። እሱም ሳይጠቀምበት ቤተሰቦቹንም ሳይያስተሳሰብ በዙሪያው ሰዎችን ሳይቀይር ወደ አኼራ ሳይሸኘው ወደ አኼራ ወይ ሁሉ እንዳያዘ በኋላ ይባክናል ያን በጣም ከባድ አጋራጽ ነው ዘበኛ ነው አለ ዝል ወራሾቹ ነው የሚጠብቀው ያ አላህ እንደነፍሱ ነፍሱን እንኳን ሳያስደስት ተዒሳ አብዱዲን አርብ ያ አላህ ተሰቃየ ማለት ነው የገንዘብ ባሪያ ተሰቃየ ያ አላህ ሀብታም ነው ግን ባሪያ ነው የማን የገንዘቡ የንብረቱ ባለፈው ያወራ ነው ማለት ነው። ዲታችመንት እና አታችመንት አውርተናል። ምንጊዜም ራሳችንን ከቁስ ጋር አናወዳድር። ህይወታችን ከዛ ጋር ከተሳሰረ የባንክ አካውንቱ በጨመረ ቁጥር ክብር ይሰማዋል። እሱ እኮ ጥሩ ልብስ እንኳን ለመልበስ እየሳሳ ማለት ነው። ቤተሰቦቹን ጥሩ ሁኔታ ላይ ለማኖር እየተቸገረ አላኩል ል ስስታምን አላህ ይጠላል። የሀብታም ስስታምን ደግሞ እጅጉን ይጠላል። ሶስት ሰዎችን አላህ ይወዳል፣ ሶስት ሰዎችን ይበልጥ ይጠላል። ሶስት ሰዎችን በጣም ይወዳቸዋል፣ ሶስት ሰዎችን ደግሞ በጣም ይጠላቸዋል። አላህ ሱብሃነሁ ወተዓላ ከሚወዳቸው ሰዎች መካከል ያድርገን ከሚጠላቸው መካከል ከሆነንማ ምን አባታችን ይውጠናል? የት ሜጃለን ከእሱ ውጭ እሱ ካላዘነልን እሱ ካልወደደን በስተቀር ቤትም በኩል ማምለጫ የለንም። ስለዚህ እሱ እንዲወደን ደዋ ማድረግ፣ እሱ እንዲወደን በደንብ ወደ እሱ መመለስ ይጠበቅብናል። ከኪሳራዎቹ ትልቁ ኪሳራ አላህ ይጠቁ አላህ የተቆጣበት ሰው፣ ከእሱ ቁጣ አላህ ይጠብቀን፣ ከእሱ ጥላቻ አላህ ይጠብቀን። አላህ የጠላው ሰው ከስሯ

አላህ ይጠብቀን እንጂ እሱ ከጠላን ወዴትም ማምለጫ የለንም። የትም ብንሄድ ሁሉም የሱ ነው። ወዴትም አናመልጥበት መንገድ የለም። እሱ ከወደደንም ልክ እንደዛ የፈለገ ነገር ቢመጣ እኛ ሊያስቆመን የሚችል አካል አይኖርም። አንድ ወጣት መጣና ወንጀል በጣም አስቸገረኝ፣ እንዴት ላድርግ ምከሩኝ አላቸው። ወንጀል አስቸገረህ? እኔ ወንጀል ልትሰራ ፈቅድልሃለሁ፣ ግን አራት ቅድመ ሁኔታ ያለኝ

ወንጀልህን የሚጽፉ መላእክቶች እንዳይጽፉ አድርግ፣ እንዳይጻፍ ወንጀሉ አድርጋችሁ፣ ማለት አይ ወደ አራቱንም ማድረግ ካልቻል ተቀ ወንጀል አስበሐ ሚን ዑባድ በጣም ከትልልቅ ዑባዶች ውስጥ ይህ ስሜት በጣም በጣም ወሳኝ ነው። እኛ ሰዎች ስንባል እኮ በጣም የምን ነገር ፍጥረቶች ስለሆንን ነው እንጂ እኮ ወላሂ በጣም አላህ ከዋለልን ውለታ አንጻር አላህ ካደረገልን ነገር አንጻር መቼም ቢሆን ሊካድ የማይገባው መቼም ቢሆን ደግሞ ሊታመጽ የማይገባውን አካል እኮ ነው የምናመጸው። በጣም የምንገርም ፍጥረቶች ነን። አንድ ሰው ይባላል አላህ ሱብሓነሁ ወተዓላ በወነጅለውም ሪዝቅን አቋርጥብኝም አለ። ሪዝቅን ሪዝቅ እንግዲህ ሲሳይ መብላት መጠጣቱም ነው እሱ ያለው አቋርጥብኝም ማለት

ዱዓ በማድረግ እኔን በመገዛ ገለል ብለ የምታገኘውን ጥፍጥና አላነሳውብህ። ይህ ያ ሪዝቅ ነው። በራሱ ብቻህን ሆነ ለይል ተነስተ እያለቀስ አላህ ሱብሓነሁ ወተዓላ ጋር የምታወጋ ወጋ፣ ሙናጃ ይባላል። ብቻህን ሆነ ሰው ጋር የብቻ ወግ ነው እሱ ወግ አልከለከልኩም ወይ? ለዛው አልከለከልኩም ወይ? አላህ ይጠብቀን። የኢማን ጥፍጥናን የመሰለ ምንም ነገር የለም። እሱን ከወሰደብን ደግሞ አስባችሁታል፣ ምን ያህል ህይወታችን እንደሚበላሽ በቀልባችን ውስጥ ደስታ ማጣት ማለት በጣም ከባድ ነው። የፈለገ ነገር ቢኖራችሁ በዛ አትረኩም፣ አትብቀቁም። አላህ ይጠብቀን። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አንድ ሰው መጣና አንቋቋ በጣም ከባድ ሰው መሆኑን ያውቃሉ። ነብይ ሰለላሁ ዐለይሂ ወሰለም ቢሰል ዐሺራ ምን አይነት ክፉ ሰው ነው የመጣብኝ አሉ። ድምፁን ሲሰሙ ገና ማለት ነው። ከገባ በኋላ በደንብ ባርከው አስተናግደው ሸኝት፣ ከሰው ሁሉ ክፉ ማለት አሉ። ነብይ ሰለላሁ ዐለይሂ ወሰለም ሸሩ ተፈርቶ ጥሩ የሚኮንለት ሰው ምን ያመጣብኝ ወደ ተፈርተ ማለት ነው በቃ እንዳይጎዳህ ጥሩ የምትሆንለት በጣም ከባድ ሰው በጣም አደገኛ ሰው ማለት ነው ሁሉ አስፈራርቶ የሚኖር ማለት ወይ ምላሱን ትፈራዋለህ ወይ የሆነ ድርጊቱ ጉልበቱ በቃ አንተ በሱ ሌቭል መውረድ ስለማትችል ከወረደብህ አንተ ማብረው መውረድ ስለማትችል እዛው ከፍታህን ጠብቀህ ለመኖር ላለመውረድ እንደሱ ላለመሰዳደብ እንደሱ መጥፎ ነገር ላለማድረግ ምን ታደርጋለህ

ምን ያህሎቻችን ግን እንደዚህ ነን? ይህ በተለይ ብዙዎቻችንን የሚገልጽ ይመስለኛል። በተለይ የኢትዮጵያ ኑሮ የምንኖር ሰዎች፣ ጎረቤት ለጎረቤት አይታችሁ ከሆነ በጣም ከባድ ምቀኝነት፣ ከባድ የሆነ ነገር አለ እና ምን ያህሎቻችን ከየትኛው ነው የምንመደበው? ሸራችንን ፈርተው ኸይር የሚሆኑልን ነን ወይ በጣም የተጠላሰው ብሎ ማለት እሱን በጣም ክፉ ማለት እሱ ነው ተብሏል። እንግዲህ አላህ ይጠብቀን። አንድ ሌላ ከአላህ መንገድ ልርቆ የነበር አንድ ወጣት ሞተ። ጀናዛውን ላጥበው ተቀረበልኝ ይላሉ ሰውየው ሲናገሩ፣ ማጠብ ጀመርኩ። እያጠብኩት አካሉ እየጠቆረ ይሄድ ነበር። አላህ ይጠብቀን ያአላህ። ከዛም ይላሉ ሰውየው አጥቤው ሲጨርስ እንዳል ላይ ይሰጣል አላ እንዲሳዘሩ እንዲገለበጥብኛል ሞቱ አለኩ። በጣም ተደናገጥኩ። ቶሎ አጠብኩትና ወደ ቀብር ወሰድነው። ቀብር ውስጥ ማስገብተን ወደ ቂብላ ስናዞረው አሁንም ከቂብላ ፊቱን አዞረ ይላሉ። አላህ ይጠብቀን ከእንደዚህ አይነት ሞት አይጠብቀን ስለዚህ አሟሟታችን ለየቅል ነው፣ ይለያያል። አላህ ሱብሓነሁ ወተዓላ ይጠብቀን። አላህ ሱብሓነሁ ወተዓላ ከቀብር ቅጣት ከሚጠብቃቸው ሰዎች መካከል ያድርገን። ነገ የው መልቂያማም እስራትን ከሚሰሙ መካከል ያድርገን። እውነተኛ የአላህ አዘወጀል ባሮች በምንሆንበት ጊዜ አንዱ መሐሰባ የምናደርገው ነገር ምንድን ነው? እኔ የምሰራው መልካም ስራ ኢባዳ ያስደሰተኝ ጊዜ፣ ያኔ አደጋ ውስጥ ነኝ ብለን እናስባለን ማለት ነው። ከባድ አደጋ ማለት አንድ ሰው በሰራው መልካም ስራ በደሰት ሲጀምር ማለት ነው። ያ ማለት ለአላህ ስብሓን ወተዓላ ይህንን ጉዳይ ሳቀርብለት ይቀበለኛል ብሎ በራሱ ላይ ሑስነቫን ማሳደር ማለት ነው። ራሱን በመልካም በደግነት በ ዓቢድነት ይጠረጥራታል ማለት ነው። ስለዚህ ምን ይሆናል? ትንሽ ስራው ብዙ ትመስለዋለች። ማን እንደሱ ዓቢድ፣ ማን እንደሱ ደግ እጁን ወደ እኔ አንስቶ የቆሉ ያ ረቢ ያ ረቢ፣ ጌታ ጌታ እያለኝ፣ ፈአሩደሁማ ዝም ብዬ መመለስ ሐያ አደርጋለሁ ይላል አላህ። መላእኮቹ ይላሉ እነሁ ለይስ አህለ ሊተግፊራ ለህ፣ ጌታችን ሆይ ይህ ሰው እኮ ሊማር የሚገባው ሰው አይደለም ይላሉ። አህል አይደለም ያንተን ምህረት ማግኘት ያለበት አይደለም። በጣም አመፀኛ ወንጀለኛ ባሪያ ነው ይላሉ። አቁሉ እኔ ግን እላለሁ፣ ወላክኒ አህሉ አልተቅዋ ወአህሉል መግፊራ እኔ ግን የምህረት ባለቤት ነኝ። እሱ መማር የሚገባው ባሪ አይደለም ብትሉ እኔ ደግሞ መማር የሚገባኝ ጌታ ነኝ። እሽሂዱኩም እናንተ ምስክሩኑ እኒ ቀድ ገፈርቱ ሊዐብዲ

ስብሓነሁ ወተዓላ ይጨምርላችኋል፣ በገንዘብም በልጆችም። ኢስቲግፋር ወንጀልን ማስማር ብቻ አይደለም፣ ያስጨነቀንን ነገር ምንገላገልበት፣ የፈለግነውን ሪስክ የምናገኝበት ገኝ ብለን አብዝተን ካልን ብዙ ፋይዳዎችን ያሉት ነው። ማለት እኔ ባርያዬ በጠረጠረኝ ላይ ይገኛለሁ። ፈልየ ብን ቢ ማሻ በእኔ ያሻውን ይጠርጥራል እኔ ባህሪያ በጠረጠረኝ ላይ። አላህ ላይ መልካምን ተስፋ መሰነቅ ትልቅ መንዚላ ነው። ትልቅ ደረጃ ነው። አላህ ሱብሐነሁ ወተዓላ በሰማነው የምንጠቀም ሰዎች ያድርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ ከአጅሩ ተካፋይ መሆን ትችላላችሁ። ከእናንተ ምንም ነገር አይቀነስባችሁም። ላይክ እንዲሁም ሼር ስላደረጋችሁ፣ ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ሁል ጊዜ ቪዲዮ ስንለቅ እንዲመጣላችሁ ደግሞ የደወል ምልክቷን መጫናችሁን እንዳትረሱ። የቴሌግራም ቻናል ሊንካችንን እንግዲህ ፊት ለፊት ስክሪኑ ላይ የምትመለከቱት ነው። እንዲሁም ደግሞ ዲስክሪፕሽን ላይ ገብታችሁ ማግኘት ትችላላችሁ። ገብታችሁ ፎሎ ማድረጋችሁን እንዳትረሱ።